ኢስታንቡል ኢስታንቡል፣ አሁን አይደለም። እስቲ ስታዝም ቆይ ስቶሪ ላይ ቋርገው አሉ። ቆይ ይውና ወይት እስቲ በዋትሳፕ ላክልኝ ላክላክልኝ። ለቀው ነው አሞራው ላክልኝ። ታክሲ ታክሲ፣ የሚባል አገር ላይ መንገድ ላይ ስትሸና

አይኗ እኮ የሚጠናገረው እኮ ለዛ ኮ ነው። ይሄ እኮ ተመታ ነው። በሜካፕ እኮ ነው የምትሸፍነው። በፋውንዴሽን ነው የሚባለው እኮ ነው የምትሸፍነው። አዲስ ነገር መጥተዋል። ነይ ቤታ እህቴ፣ በጣም ነው ማመድ ማመሰግነው ትናንትና ስደክርልኝ ነበር፣ እንዲ ስቶ ግሪያት ነበር እና መሰግናል። ምን አሉሽ አንቺ ጠጥታ መሀል አስፓልት ላይ ሰክራ እንዲ ተጨማዳ ማለት ነው። ይሄ ጉርዷን ባንዴራ ለእራሱ እንደዛ አይውለበለም እያውለበለበች መንገድ ማያስሸን አሉሽ። ቴሌግራም ከፍቼ ማርያምን እንደው ሊያሸው እናቴ አልወለደችኝ ደጀን አልወለደችኝ

አንቺ አንቺ አንቺ አንቺ ጠጥተሽ ለራሽ መንገድ ላይ ሽንት ገፍተሽ ለራሽኝ፣ አላውቅም ግደለኝ ግደለኝ። ታክሲ የሚባል ከተማ ላይ ገልብጣ ሽሸና የተገኘች ለቤታም ይቅርታ ትበል። አዎ፣ ማርያምን እንኳን ያሳይሳለ። አዎ ለአንተ ብቻ አይደለም፣ ለቤታም ይቅርታ ትበል። አዎ፣ መጎርጎር በምንድሉ? ዚዶ መጎርጎርማ በምንድሉ? አዎ፣ ስሜት ነው ይባላል፣ መጎርጎር ስሜት ነው ይባላል። አ ገል መሀል አደባባይ ላይ በመቶ ምናምን ሰው ላይ ማጣይ ሸናች

እኔ ቤታን አይደለም እኔ ሚስቴን ቤተሰቦችን ይቅርታ ካልጠየቀች፣ ከዛ ደግሞ ቤታን ይህ በሙሉ ያለው አንቺን የኔ ፋኖች ያለችው የሰደበችውን ይቅርታ ካላለች ወጣ ማርያምን ትልቅ እቃ ሞራ በማርያም ማርያም፣ ቴሌግራም ልቅቄ ቆይ ቤት ልመለስና ቴሌግራም ከፍቼ ይበደም ይቅርታ ካልጠየቀች ማርያምን አንድ በአንድ ነው። ሙሽራዋ እንዴት ናት የተባልክ ነው። ጎረጎራቸው ምናምን እያለች ስትጎረጉር ተገኘች።

እዛ ሳይሞች አረፋችሁ። ቱርክ ሳ የምትኖረ ሀበሻ እቺ እንኳን ለቀቀችላችሁ አረፋችሁ። ማርያም አሁን ለወሬ ጥማት ያለ ህዝብ ከእኔ እኩል እከክንና አንችም እከክ ያትበሉኝ። አለምዬ ጌታቸው መጥተዋልና፣ አሌክሲ አንዴ በትንሹን ወንድሜ አለምዬ ጌታቸው መጥተዋል። ፎሎ፣ ፎሎ፣ ፎሎ፣ ፎሎ እየገባችሁ ሳብስክራይብ፣ ሳብስክራይብ ዩቱብ ላይ እየተጫናችሁ ስሙ፣ እየታጫናችሁ ስሙ እየተጫናችሁ ስሙ። ሳብስክራይብ ፎሎ ፎሎ ፎሎ አለም የጌታቸው ቻለንጅ የተሰጠኝ ይኸው ትክክለኛ አካውንት ይሄ ነው። ጉድ ጉድ ጉድ። ተሰብሰብ ህዝብ ተሰብሰብ። ዛሬ ተለበል። ፎሎ ፎሎ ፎሎ ፎሎ ፎሎ ፎሎ ፎሎ ፎሎ ፎሎ እየገባችሁ እንደውስ ወዳችሁ እከክለና አብራችን እከኪያችኋለሁ ይኸው እኛ ፓስፖርት አልያዝም እከክነን ብላችሁ አብሬያችሁ አልከክ። እዩት ፓስፖርት ያምትቸዋለሁ እዩት፣ የሰው ፓስፖርት ነው እንዳቱልኝ። የታለሽ ዜድዬ የኔ ፍቅር እዩት፣ ይዋት እቺ ምስኪን ወረቀቷ ታሰራ ይዋት። አብረን እንከክ አትበሉኝ። ፎሎ ፎሎ ፎሎ ፎሎ ፎሎ ፎሎ ፎሎ ፎሎ እና እየገባችሁ ውስጥም ሊንክ ላይ ያለ የተጫናችሁ ሳብስክራይብ፣ ሳብስክራይብ፣ ሳብስክራይብ ከዛ መጣችሁ ዳን ዳን ዳን በሉኝ። ሌላ አለምዬ ጌታቸው ትክክለኛ የአካውንት ይሄ ነው ተላበን ተንቀሳቀስ ለወሬት ማት ብቻ አሁን ይለቀቃል አሁን በዋሳብ ይልክልኛል ቤት ሲገባ በዋሳ ልክልኛል እዚህ ደግሞ አጀንዳ አገኘሽ የእኔ ፍቅር አለምዬ ጌታቸው ፎል አድርጉልኝ በአምላክ ፎል አድርጉ አሁን እየገባችሁ ያላችሁ አዳዲስ ፎል አድርጉልኝ እየገባችሁ ሳብስክራይብ አድርጉልኝ ዳንዳን በሉ እየመጣችሁ ሳብስክራይብ ያደርጋችሁ ዳን በሉኝ ሳብስክራይብ እየወጣየው ይሄ ስሙ አለም እየጌታቸው የሚለው ተጭናችሁ ከስሙ በታችሁ ቫዮ ላይ ከታች አለ ሊንኩ ተጭናችሁ ሰብስክራይብ፣ ሳብስክራይብ የእኔ ውዶች። እስቲ አንድ ሺ ዘጠኝ መቶ አላችሁ አብሬያቸው አልከክ። እኔ ከእከክ ስወጣ እናንተም ከእከክ አስወጣችኋለሁ። ተለበን ተንቀሳቀስ። አሌክስ ተናገር። ፎሎ አድርጉት፣ ፎሎ አድርጉት። እንለቀዋለን በደንብ። ይሄ ሳምንት ማለት ነው። ይሄ አጀንዳ እንዳይዘጋ ነው የምናደርገው። ወደ ሌላ ትሄዳለች እንደለመደችው፣ አንዱን ነክታ ወደ አንዱን እንደብትይ እንደምናረጋት፣ ማርያምን ጉድ ጉድ። አዲስ አጀንዳ የሊያ ፊንገር ፊንገር ተቁሟል። ሽንት ሊያ ብለናታል። አሁን የተከበረ ሰው ስላለ እዚህ አንዴ፣ ዩቲዩብ ላይ የሄዳችሁ ሳብስክራይብ ያደርጋችሁ። እስቲ ዳንዳን በሉ፣ የኔ የኔ ደስታ የሚያስደስታችሁ፣ ተለበሉ ተለበሉ።

ለወሬ ሟች ነኝ። ንገሪኝ ምንድና ሊያ ፊንገር ሽንቷን የሸኘች እንደዚህ እንትን ሙሟይ ታየ ሽንቷን ሽር ያደረገችው ሰክራ አለ ተገኘ፣ ተገኘ ቱርኪ ላይ ታኪስ የሚባል ቆይ ቆይ አሁን እዚህ አለም ይሄስላል። አንዴ ጋይስ ፎሎ ፎሎ የገባችሁ የገባችሁ ደሞ ችግር የለውም እና ሳብስክራይብ አድርጉልኝ ፕሊስ። ሄልፕ ፕሊስ ሄልፕ ለዚች ፓስፖርት ብላችሁ ፕሊዝ ሄልፕ፣ ለዚች ብላችሁ አንድ ያሳምኑት፣ ብቻ። አይ በዜዲ በዋትሳፕ ነግራችሁ አለ፣ በዋትሳፕ ያለው ካለ ፎቶ። አንድ የአሌክስ ደጋፊ ደጋፊ ደጋፊ እንሰልብሻለን። ምን ብትሉኝ ለራሳችሁ ትዘቀዘቃላችሁ፣ ታሪክ የላችሁ። አንድ ያሳምነው ብቻ ሰው

ትበጂ ዜድ እስከሚመጡ ልጅ ትንሿ እስከምትመጣ ከኔ ባዮስር የትንሿ ጎርጎራ ጀነራል ትሬዲንግ አካውንት አለ። ፕሊስ ፎሎ አርጉልኝ። እኔም ቻሌንጅ ነው እነሱ ጋ እንደዚህ አካውንት ፖስት ትንሽ አካውንት ያለች ግን ሪፖስት አደርገዋለሁ። ቢዘጋም ትንሿ ትዘጋ ኦኬ ማርያምን ግን ካልጠየቀች እኔ እናቴ ትሞት እለቀዋለሁ። በውስጥ መጠን ቅርታ ምናምን የሚባል ነገር የለም። ወጥተሽ እንደ ህዝብ ቅርታ አሳይሻለ በአደባባይ ለእኔም በትንሹ ይዘጋ። ሰላሳ አራት ሺህ ምናምን አለ ይዘጋ፣ ከፈለገ በሱም ለቀዋለሁ። በዚህም ኮፕሪን ካረጉልኝ አይዘጋም ለቀዋለሁ። በዋ ሀሳብ ቀጥ አድርገህ ልቀቅል እላክልኝ እስቲ ዳንዳን እያላቸው ነው። ሁለት ሺህ አለም የጌታቸው አለም የጌታቸው አርቲስት አለም የጌታቸው ወረቀቴ ሊያሰራልኝ ፓስፖርቴ አልቆ መጥተዋል። መቼ እንደመጣ ታውቃላችሁ። አሁን ደግሞ ወረቀቴ ሊሰራ ቻለንጅ ተሰጠኛል። አለም የጌታቸው አምስት መቶ ሺ ፎሎወር ከገባ በዚህ ሁለት ወር አምስት ሺ ዶላር እና አምሳ ሺ የኢትዮጵያ ብር ሊሰጠኝ ነው። ተለመድ፣ ተንቀሳቀስ ምሽ ይሄ ብቻ ፎሎ ምታደርጉ እየገባችሁ ሊንኩ የተጫናችሁ ስሙን የተጫናችሁ ሳብስክራይብ ዩቱብ ላይ ዳንበ ሊመጣቸው ለወሪያ ሁለት ሺ አንድ መቶ ሰው አለ የትንሿ ገራገራ ደግሞ ገርገራ ጀኔራል ዝዝጋ እየገባችሁ ቅጣቱን ይቅርታ ብላ ለምን ለሁለት ወር ዲ አክቲቪቲ አታደርገውም ዩቱባን እና ቲክታኳን? እንድታቀ ኖ፣ ኖ እንደዚያ ያለም ወጥታ አደባባይ ላይ የመዳም ቁመሞች፣ አሌክስ ለአንተ፣ ለዴዚ፣ ለቤተሰቦች፣ ለመዳም ቁመሞች፣ ለቤታ ወታ ተሳስቼ አጥፍቻለሁ ይቅርበሉኝ፣ አንተ ህዝብ ወይ ይቅርበለኝ፣ እኔ ሁሌ ጥፋተኛ ነኝ ትበል በቃ፣ ይቆማል። የመዳም ቀወሞችም ትበል። ምን አረግን እኛ? ሽንት ቤት አጥበን ስለበላን ለእሷ ሳብስክራይብ ስላደረግን? አዎ አይሆንም፣ አይሆንም። ተለበል ተለበል። እከክ ለእከክ አብረን አንከክ። እኔ ከእከክ እንኳን ልውጣ እናንተ ባትወጡ ፎሎ እያረጋችሁ ሳብስክራይብ እየገባችሁ፣ እስኪ ሳብስክራይብ ስንት ደረሰ? እስኪ እናንተ እኮ አይ የተረገማችሁ እኮ ናችሁ ለወሬ ብቻ። ጋይ ሳብስክራይብ እያደረጋችሁ ውስጥ እየገባችሁ፣ ዩቱብም ሳብስክራይብ አርጉልኝ። ጀኮር መለስ መለስ አትበል። አዲስ አጀንዳ ተገኝተዋል።